መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ ነው። በመስቀል ተሰቅለው በሶስት ሰዓት የሞቱ ሰዎች የሉ። ለዚህ ነው የማርቆስ ወንጌልን ስታነቡ ማርቆስ ምዕራፍ 15 ላይ ጲላጦስ ኢየሱስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይለ። ምክንያቱም በሦስት ሰዓት ሰው አይሞትም፣ ተሰቅሎ ሊሞት አይችልም። ክርስቶስ ግን ሶስት ሰዓት ያህል ቆይቶ ሞቷል። ለምንድን ነው? ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል አጥንቱ እስከሚታይ ድረስ ተገርፏል፣ ተሰቃይቷል። መንገድ ላይ ልብ አድርጉ። ኢየሩሳሌም ከሊጦስ ጥራ እስከ ቀራኒዮ ያለው መንገድ እስከተሰቀለበት ያለው መንገድ ሰላሳ ደቂቃ የሚፈጅ መንገድ አለ። በጣም ቅርብ ነው። ክርስቶስ ግን ሶስት ሰዓት ሙሉ ነው የተንገላታው እዛ መንገድ መስቀል ተሸክሞ እየወደቀ በወደቀበት እየረገጡት እየተፉበት፣ በብዙ ስቃይ ከባዱን መስቀል ተሸክሞ ወጥቶ በመጨረሻ ላይ በሶስት ሰዓታት ውስጥ አምላካችን ስለ ሁላችን ነፍሱን አሳልፎ ሰጠን።